ግርምሸ አቶ ተስፋዬን ከዚች ምድር አሰናበተው። ጽኑ ትልቁ መከራ አንድ ብሎ ጀመረ። የስተዛሬውን ውሸት እውነት በጣም ያሳዝናል። ባቢም ከምንም በላይ ተጎርቷል። አባቱን አቶ በጸጸት እየሰከረ ይገኛል። የእውነት እኔ በጣም ነው ያዘንኩት የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትሽ አልወጣ የሚባል አባባል። አሁን በጣም ህይወታቸውን ችግራቸውን አስተካክለው ፈተው ህይወታቸውን በአንድ እንዳይመሩ ያደረገው ጽናትንና ባቢን ትልቅ ድንበር በመካከላቸው ተፈጠረ። ይህ ባቢን አባት የጽናት አባት አጠፋው፣ እሱ ወደ እስር ቤት ገባ። ጽናትም አሁን በአባቷ ላይ ተናዳ ራሷን ለማጥፋት መድኃኒት ወሰደች። በጣም ያሳዝናል። በዛ ላይ የራሂል ጭካኔ እንደቀጠለ ነው። ጽናት ራሂልን ተማጸነቻት። ባቢዬ ናፍቆኛል። በአሁኑ ሰዓት ባቢ ማንም ጋ ይሁን ምንም ጋ አይመለከተኝም፣ ግን ደግሞ አንድ ጊዜ ብቻ ሌው ፍቀጅልኝ አለቻት ራሂል እሱን አላደርገውም። መቼም ቢሆን ሙቼ ነው ቁሜ አላሳይሽም፣ ጥፌ ከዚህ እሱም እሷን ካየውኝ እመሜ ይነሳል ብሏል፣ አለች። አውቃ ራሂል አሁን የምትፈልገውን የእሷ አባትና የእሱ አባት ሲጠፋፉ ባቢን የራሱ አደረገች። ያሳዝናል። ግን ባቢ ወደ ራሱ ሲመለስ እውነት ጽናትን ተረድቶ ወይስ ጽናት ራሷን ታጠፋለች? እንግዲህ በሚያሳዝን ሁኔታ ነው የዛሬው። እውነት ልብ ተሰብሯል። ምን ነው ባላየሁት፣ ባልተከታተልኩት ነው ያልኩት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ባለፈ አቶ ግርማና አቶ ተስፋዬ ተናንቀው ነበረ። ፓርቱ ያለቀው ማለት ነው። በእንጀራ እናቷ የምትሰቃየው ቀጣይ ፓርት ይዘመተናል። እንግዲህ ተስፋዬ ግርምሽን ባነቀበት አጋጣሚ ግርምሽ ደግሞ አባርቆ አቶ ተስፋዬን ከዚች ምድር አስወገደው። አቶ ግርማ ግን አስቦበት አልነበረም። አስፈራርቶ በግፍ የተወሰደበትን ገንዘብ ለመመለስና ልጁን ወደ ነበረችበት የህይወት ደረጃ ነበር ለማስተካከል የፈለገው። ግን ደግሞ አቶ ተስፋዬ የታሰረውን ፈቶ ወደ ግርምሽ በመሄድ ጉሮሮውን በሁለት እጁ ሲያንቀው፣ እሱም የነፍሰ ደሙን ሽጉጡን አባርቆ ከዚ ምድር አሰናብቶ ገላገለው። አንዳንድ ጊዜ መጥፎ ሰዎች ይዘው ይሞታሉ። ግርምሽ ይሄን ያደርጋል ተብሎ ማንም ሰው አላሰበም አልጠበቀም ነበር። ግርምሽ አሁን ካሉት በላይ ካሉት በታች ከሞቱት በላይ ሆኖ ወደ እስር ቤት ተወረወረ። ከአስራ አምስት እስከ ሀያ አመት ሊፈረድበትም ዝግጁ ሆኗል ፍርድ ቤቱ ምክንያቱም ግርምሽ ወንጀል በወንጀል የተያዘው እዛው እጁ ላይ ባለው ሽጉጥ ነው። እና በእርግጥ እሱም አልካደም፣ እውነታውን ተናገረ። ጽናትም፣ እኔም ብትወደኝ እንደዛ አታደርግም በማለት አባቷ ላይ አንዳንድ ቃላቶችን ተናገረች። የእውነት ልቤ ተሰብሯል። ሲቀጥል እንግዲህ በሚከብድ ሁኔታ አቶ ግርምሸ አቶ ተስፋዬን ካሰናበተ በኋላ ከምንም በላይ አልቅሶ አዝኖ ብቻውን ልጀጉር ሰራሁሽ እያለ በአለቀሰበት ቆይታ በኋላ እጽናት ጋር ደወለ። ጽናት ከዛ በፊት ስትደውል ስልክ አያነሳም ነበር። በኋላ ላይ ሲደውል ተመስገን ፈጣሪ ሆይ አባዬ ምን ነ ነው ምንድነው የዋጣ ስትለው እሷ ጋር ደውሎ አለቀሰ። ጽህን የነይልኝ አላት። ምንድን ነው የተፈጠረው ስትለውም ማንም ሰው ሳያይሽ ቀስ ብለሽ ተደብቀሽ ነይ እዚሁ አሳይቻለሁ ብሎ አድራሻውን ላከላት። ከዛም በአጋጣሚው ደግሞ ልክ ስልኩ እንደተከፈተ ፖሊሶቹ እየተከታተሉ ነበር። ምክንያቱም የግርምሽንና የጽናትን ስልክ ስለጠለፉት። ከዛም እየሮጡ ፖሊሶችም እዛ ሄዱ። ከፖሊሶቹ በፊት ጽናት እዛ ሄዳ አባቷን የተፈጠረውን ነገር ስትጠይቅ ምን ሆነ ነው ምን ሆነንብኝ እያለች አባቷን ስትይዘው እፊቷ ሬሳ መጋደሙን አላየችም ነበር። ከዛም ምን ሆነብኝ ነው አባዬ ምን ሆነብኝ ነው እያለች እሪ እሪ ብላ ስጨርስ ዘወር ስትል የባቢ አባት እዛ ድብን ብሎ አየችው። አባቷ ላይ መጮህና ልቡን መደብደብ ጀመረች። ያሳዝናል። እውነት በጣም ነው ልቤ እየተነካው ጽናት አባቷን ለእኔ ብታስብ ይህንን ነገር አታደርግም አለችው። ግርምሽም ላንቺ ብዬ ነው እባክሽን፣ ልጄ። እኔ ምን ላደርግ? አንተ ጨካኝ ነህ። ለእኔ ብትል ኖሮ ፍቅሬን፣ የወደፊት ተስፋዬን አንተን አባቴ ናትነጥቀኝም ነበር። እንዴት ነው ጨካኝ አባት እንዳለኝ እስከ ዛሬ ያላወቅኩት? በጣም ጨካኝነት፣ ይህን እንዴት ልታደርግ ቻልክ? ብላ ይህ አባቷን ደረት መውገር ጀመረች። አባትየውም ምንም አማራጭ የለውም። አዎ ክፉኔ ልጅ፣ እባክሽን፣ እኔ ሁሉም ነገር ላንቺ ብዬ ነው በማለት ያዛት ቀጠለና በገዛ ድርጅትሽ ሰራተኛ የጽዳት ሰራተኛ አድርገው ሞራንሽን ዝቅ ሲያደርጉት ምን ማድረግ ነበረብኝ? ግን ፈልጌው አልነበረም፣ ላስፈራራው ነበረ። እናም አቶ ተስፋዬ ወደ እኔ በመንጣሽ ጉጦ አባረቀ ብሎ ቢነግራትም ጽናት ልታምና አልቻለችም። በዚች ምድር ላይ ደጋግሜ ነግር አለው የኔ ደስታና ነው የኔ ሀብት አንተና አንተ ብቻ ነህ ብዬ ነግሬ ነበር። እናም አሁን ግን ሙሉ ህይወቴን ነው ያበላሸኸው። አንተና ጥቼ ለእኔ ገንዘብ ምንም አይሰራለኝም። ከሁሉም የወጣ ጎመን አደረግከኝ። አንተ ባቢ ነበር የኔ ደስታ። አሁን ሙሉ ህይወቴን አበላሽተሃል ብላ እራያለች። ከዛም ፖሊሶቹ ደረሱ እየየ ማለት ሲጀምሩ እና እቤት ውስጥ እንግዲህ እንደምንም ብላ ተደብቃ ነበር የሄደችው። ብሌን ጽናትን ስታጣት ባቢ ጋር ሄደች። ባቢ ደግሞ በጣም እየተጨናነቀ ይገኛል። በቤተሰቦቻቸው መጥፋት ጽናትና ባቢ ተራርቀዋል። እናም የገዛ አባቷ እንዳገተው ስለተረዳች ነው ጽናት የባቢን አይን ለማየት ፈርታ ርቀት የተፈጠረው ባቢ ደግሞ፣ በዚህ ሰዓት ሁሉንም ነገር አብረን መጋፈጥ ሲገባን ከኔ ጠፍታለን ችኮ ብሌን አላት። ባቢ አትፍረድባት፣ አይንህን ማየት ፈርታ ነው አለችው። ምን ያስፈራል? ምንድን ነው የተፈጠረው? በዚህ ሰዓት የኔና እሷ መለያየት ነው ወይስ፣ ደግሞ አብረን ችግሮችን መጋፈጥ ነበረብን? እያለ እያለ። ፖሊሶቹ ጋር እንሄድ እኔ ፖሊስ ጣቢያ ልሄድ፣ አንቺ ደግሞ እናቷ መቃብር ሄዳ ከሆነ ፈልጋት አለ ባቤ። እኔማ መቃብር ብቻዬን አልሄድም ባቤ እኔ አልወድም አለችው። ምን ችግር አለው? እኔ እኮ አይ ፖሊሶቹ ጋር አብረን እንሄድና ከዛ በኋላ ደግሞ አብረን እሷን መቃብር ሄደን ፈልጋት አለን አለችው። እኔማ ስራ ያቃለልኩና ጊዜ ያብቃቃ መስሎ ነበር እርሽ ብሎ። ባቤ ከብሌን ጋ ፖሊስ ጣቢያ ሲሄዱ እድለኞች ናቸው። እና አሁን እኮ ጽናት በሰጠችን ስልክ ተፈቶ አጌተ ነው፣ በእሱ አቅጣጫ ልንሄድ ነው አለ። ምን አዲስ ነገር ይሄ ነው አለ አው ሲልም፣ ከዛ በጣም ምንድን ነው የጽናት አባት ተገኝቷል። ስለ አባዬ ሲልም፣ ስለ አባት የተገኘ ነገር የለም። የጽናት አባት ተገኘ ማለት አባትም አቶ ተስፋ የዛ ያሉ ይመስለኛል አለው። ተይዘው ሲሄዱ አቶ ተስፋ ይዛ ዘፍ ብሏል። ባቢ የሚሆነው ግራ ተጋባ፣ ጨነቀው። እሪ ያዙ ይልቀቁኝ አለ። አባቱን ጥለኸኝ አትሂድ በማለት በጸጸት ማንባት ጀመረ። አባዬ እየፈለግከውን አድርገኝ እየፈለግከውን ሆንላለው አንድ ጊዜ ብቻ ተነሳ፣ መልስ ስጠኝ ማለት ጀመረ። ያሳዝናል። ከዛም አቶ ግርምሽን ይዘውት ፖሊስ ጣቢያ መጡ። ብሌን እየየ ብላ አለቀሰች። እንዴት ጽናትን እንደዚህ ታደርጋታለህ አቶ ግርምሽ? እንዴት እንደዚህ ታረጋለህ ጋሼ ግርማ? በማለት እኔ ለሷ ብዬ ነው እመኝ ፈልጊው። አይደለም ለሷ ብትልማ የዘላለም ሕይወቷን ጨለማ አድርገህ ደጋግማ ነግራህ ነበረ። አባቴ አንተነህ ደስታዬ ብላህ ነበር። አንተ ግን ሁሉንም ነገር አደረግካት አለችው። አቶ ግርምሸ ጸጸቱ በዛ። እሪ ያለ ማልቀስ ጀመረ። ጽናትን መታ መርማሪ አንድ ጊዜ እናውራ ብላ አባቷ ጋ ወራች። አባቷን ከዚህ በኋላ አባት የሚባል የለኝም ልጅም አይደለሁም በቃ። ይህኔ አባት ልክ አቶ ተስፋዬ ላይ ሽጉጥ ሽጉጥ ደቅነህ ተኩሰህ እንደገደልከው እኔንም እንደዛ ገለቅ አብረህኛል አለችው። የአቶ ግርምሽ ጸጸት እያደር እየበዛ መጣ። በጣም ያሳዝናል። አቶ ግርምሽ ወደ እስር ቤት ገባ። ከ15 እስከ 20 አመት እስራት እንደሚፈረድበት ነገ ችሎት ላይ የሚያዳምጡት ይሆናል። ጽናትን አሁን የብሌን እናት ይበልጥ ሞት ይሻለዋል አባት ሺ እስር ቤት ከሚሆን ከአስራ አምስት እስከ ሃያ ዓመት ከተፈረደበት በሰላም አይወጣም እዛው ይሞትልሻል በማለት አበሰጫጯት። እሷም መድኃኒት ገዝታ ራሷን ለማጥፋት ሞከረች። ባቢን ለቅሶ ለመድረስ ብሌንና ጽናት ተያይዘው ይሄዱ እያለ ራሄል አረመኔዋ ከሱ ፊት ለፊት እንዳትቆም አገደቻት። ያማቿል ምን ልሰሩ ነው የመጣችሁት? አለቻት። ከዛ ሷም ብሌን ግን ጽናትን አሳምናት ነበር። ይች መርዝ ምንም ነገር ብትይሽ ብትልሽ እንዳትሳሚያት፣ እሺ ጽኑዬ፣ መሄድ አለብን መድረስ አለብን፣ በቃ አለቀ። ምንም ነገር ብትባይ እንዳት ሰሚያት ብላት ነበር። ግን ራሂል በዛ በምላሷ ጽናትን አሳመነቻት። የራሂል ክፋት ለምንድን መሰላቸው? ባቢን ከጎን ሆና እንድታያዝ እና ባቢ በእሷ ከጎኔ ናት ብሎ እንድጽናና ስላልፈለገች ነው የባቢንና የጽናትን ርቀት በአጋጣሚው እየተጠቀመች ነው ምኞታ የነበረ ተሳካላት ከዛም ምን እያደረጋችሁ ነው ስትልም ለቅሶ ልንደርስ ልናጽናን ነው አለች ብሌ ያማችኋል ጽናት ምን ልታደረግ የመጣች ስትላትም ከባቢ ጎን ልወን አለቻት ጤነኛማ አይደለሽም፣ እንዴት የአባቱ ገዳይ ጥላቱ መቃብሩ ላይ ተመጫለሽ? አለቻት ብሌን። ስርዓትሽን ያሽ ያጠፋው አባቷ ነው። በአባቷ ደግሞ እሷ መሰቃየት የለባት። ከባቢ ጎን ሆና አልቅሳ ትቀብራለች አለቻት። አንቺ ዝም በይ አሁን፣ ሌላ ነገር ሳይከተልሽ ሄጅ። በጣም ድፍረታችሁ እንደ ጥላት እቤቱ ድረስ ሰተት ብሎ ይመጣል። ሌላ ችግር ከመፈጠሩ ሄዱ ብላ ጽናትን ስታሳምናት ብሌን በቃ ለሄድ ብላ እየሮጠች ሄደች። ጽናት ራሄል እና ብሌን ተፋጠጡ። እዩልሽ ራሄል እመኝ አንቺ አረመኔ ሀሳብሽ የምትፈልጊውን ነገር አግኝተሻል። ከዚህ ውጭ ምናባሽ ለሆኖ የምትዩ ስትላትም አዎን፣ ድሉ የኔ ነው። ባቢ በኔ እጅ ውስጥ ነው ያለው። እሷ ከጎን ያልሆነችም ብሎ ከጎኑ እንደሆንኩኝ እኔን አምኖ ይቀበላል። ከዛ እኔ ራሄል የምፈልገው ነገር አስቢ፣ ምንም ቢሆን ወደኋላ አልልም፣ ራሄል ነኝ አለቻት። እሱን እኔ ሙቼ ካልሆነ እመኝ እናያለን። መቼም ቢሆን ይህ ህልምሽ ቅዠት ነው የሚሆንብሽ እኔ ጽናትና ባቢ መቼም ቢሆን እንደማይላዩ አስረግጭ እነግርሻለሁ። አለቻት ብሌን ከዛ ዝበ አንቺ ራሱ በቅርቡ ዋጋሽን አሳይሻለሁ። አለች ራሄል በጣም ያሳዝናል ራስ ወዳድነቷ። ቢያንስ መቃብር እንኳ ሂዳ እንዳትቀብር ባቢን አይታ ሁኔታውን እንዳትመለስ አደረገች። ከዛም ተመልሳ መጣች። የብሌን እናት ማሽቃበት ትችላለች። የት ሄደሽ ነው ስትልም፣ እማዬ ለቅሶ ሄደን ነበር፣ ግን ራይል መለሰችን አላስገባን አለች አለቻት። ምን ነው ልጄ፣ ምን ነው ጽናት አለቻት። እንዴ እማዬ፣ ምን ነው አለች። እንዴት ገዳው እዛ ትሄጃለሽ? ሰውስ ምን ይላል? እንዴ፣ እንዴት ነው ማሰብ የለሽ አለቻት። እማዬ አለች፣ የምሬን ነው በማለትም ጽናትን አስቀየመቻት። ብዙ ንግግር ተናግራ ጽናት ብሌን ከቤት ወታ እያለቀሰች እያለ መንገድ ላይ ያገኘቻት ብሌን ዘንኪ ምን ሆንሽብኝ አለች። ምንም አለቻት። ከዛም ተመልሰ ወደ ቤት መጣች እና የጽናት አባት ለብሌን በዚች ምድር ላይ ያለሻለ ልጅ አንቺና አንቺ ብቻ ነሽ፣ ብታስቀይምሽ እንኳ ልጅን አደራ አደራ ብሎ በተደጋጋሚ ሰጥቷት ሄዷል። ሰብራቷ አላዴ ነው አልችልም ጋር ሸግርምሸ ግን የምችለውን አደርጋለሁ አለች። ጽናት ተስፋ ቆርጣ ከባቢ ተለይቼ መኖር አልችልም በማለት መድኃኒቷን ቃመችው። ትሞት ይሆን ትድን ይሆን? ቻናሉን ሰብስክራይብ እያረጋችሁ